ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ የተለያዩ መሠረተ ልማቶች መገንባታቸውንና ስኬቶች መመዝገባቸውን የኢፌድሪ ፕሬዝዳንት ታዬ አፅቀ ሥላሴ ገለጹ። በምስራቅ አፍሪካ የመጀመሪያ የሆነውን የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ተከፍቷል። ኢብራሂም መሐመድ ተጨማሪውን አዘጋጅቷል። ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ በተከናወኑ ሥራዎች ጉልህ ስኬቶች መመዝገባቸውን የኢፌዴሬ ፕሬዚዳንት ታዬ አፅቀ ሥላሴ ገልጸዋል። ፕሬዚዳንቱ ይህንን የተናገሩት በምስራቅ አፍሪካ የመጀመሪያ የሆነውን የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ በከፈቱበት ወቅት ነው። ፕሬዚዳንቱ በመክፈቻ ንግግራቸውም ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ የተለያዩ መሠረተ ልማቶችን መንግሥት መገንባቱን ጠቅሰዋል። በዚህም ጉልህ ስኬቶች ተመዝግበዋል ብለዋል። ኢትዮጵያ ሀዝ ሜድ የዲጂታል ኢትዮጵያ 2025 ስትራቴጂን ቀርጾ በመተግበር የዲጂታል ምህዳርና የወጣቶች የፈጠራ ባህል ማጉልበት ተችሏል። ኢትዮጵያ በዲጂታል ኢኮኖሚ ግንባታ ለአፍሪካ ምሳሌ የሚሆን አቅም ለመገንባት ትኩረት ሰጥታ እየሰራች ነው። ተለዋዋጩን ዓለም አቀፍ ሁኔታ ታሳቢ ያደረገ የቴክኖሎጂ አቅም መገንባት ሁለንተናዊ ደህንነትና የተሟላ ሉዓላዊነትን ለማረጋገጥ ወሳኝ ነው። ኢትዮጵያ የዲጂታል ኢኮኖሚ ስርዓትን ተግባራዊ ማድረጓ የፋይናንስ ስርዓቱን ቀልጣፋና ተደራሽ እንዲሆንም አድርጎላታል። የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 ከኤክስፖነቱ ባሻገር ኢትዮጵያ ወደፊት ማድረግ የምትፈልገውን ማሳያ መሆኑን ፕሬዝዳንት ታዬ አፅቀ ሥላሴ ተናግረዋል። ደህንነቱ የተጠበቀ መረጃና ዲጂታል ዳታ ባለቤት ለመሆን የመረጃ ቴክኖሎጂ ወሳኝ መሆኑን ጠቅሰው፣ ለዚህ ደግሞ ኢትዮጵያ በትብብር መስራቷን ትቀጥላለች ሲሉ ገልጸዋል። ዊ መስት እስታብሊሽ ሪጅናል ኢኖቬሽን ክላስተርስ። ደህንነቱ የተጠበቀ መረጃና ዲጂታል ዳታ ባለቤት ለመሆን የመረጃ ቴክኖሎጂ ወሳኝ ሚና አለው። ለዚህ ደግሞ ኢትዮጵያ ተጨባጭ ሥራዎች እየሠራች ነው። የመረጃ ደህንነትን ለመጠበቅ፣ ምርታማነትን ለማሳደግ እንዲሁም ጥራት ያለው አገልግሎት ለማቅረብ ዲጂታል ቴክኖሎጂ አማራጭ ሳይሆን ግዴታ ነው። ለቀጣይ ትውልድ የምትሆን ሀገር ለማቆየት ሰው ሠራሽ አስተውሎትን የመሰሉ የዘመኑ ቴክኖሎጂዎችን በራሳችን ሁኔታ መጠቀም አስፈላጊ ነው። ይህ ደግሞ ከአፍሪካ ሕብረት አጀንዳ 2063 ጋር የሚሄድ ነው። በዚህ ረገድ ከኤክስፖ ትልቅ ተሞክሮ ይገኛል ብለን እንጠብቃለን። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት ሐሚድ በኢትዮጵያ የሚገኙ ስታርታፖች በዚህ ዓለም አቀፍ መድረክ ላይ ስራዎቻቸውን ያስተዋውቃሉ። በተጨማሪም በሳይበር ደህንነት ረገድ ዲጂታል ሉዓላዊነትን ለማረጋገጥ እንደ ሀገር የተሰሩ ስራዎችና ኢትዮጵያ የደረሰችበትን አሁናዊ ሁኔታ መድረኩ ለማስተዋወቅ ያግዛል ብለዋል። ከመቶ በላይ የዓለም ሀገራት ተገኝተዋል። እነኚህ ምሁራን ከእኛ ምሁራን ጋር ሆነው ሀሳብ የሚለዋወጡበት በዘርፉ ያሉ ተዋንያን ነው። ዲስከስ የሚያደርጉበት የፓነል ዲስከሽኖች ይኖሩናል። በተጨማሪም ለወጣቶቹ በተለይ ታዳጊዎቹ የሀካቶን ውድድር አለን። እነኚህ መድረኮች እንግዲህ ከምንም በላይ የሳይበር ሴኩሪቲ እውቀታችንን የሚያሳድጉ፣ አቅማችንን የሚፈትሹ ናቸው ማለት ነው። በዋናነት ምሁራን ያቀረቧቸውን የጥናት ወረቀቶች ደግሞ አቅርበን ውይይት ይደረጋል። ፖሊሲ ሜከርስ አሉን እዚህ ውስጥ በኮንቲነንት ዋይዝ፣ እንዲሁም አለም አቀፍ ደረጃ ቴክኖሎጂ ወዴት እየሄደ ነው የሚለውን መጻኢ ጉዳይ የምንመክርበት ኮንፈረንስ ነው ማለት ነው። በኤክስፖ ላይ ከ10 ሺህ በላይ ታዳሚዎች የሚሳተፉ ሲሆን ጥናታዊ ጽሑፎች፣ የፓናል ውይይቶችና የቴክኖሎጂ ውድድሮች ይካሄዳሉ። በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ የፋይናንስ ቴክኖሎጂ፣ ስማርት ከተማ እንዲሁም በቴክኖሎጂ ትምህርት ላይ ትኩረቱን ያደረገው ኤክስፖ ከግንቦት 8 ቀን እስከ ግንቦት 10 ቀን 2017 በአዲስ ዓለም አቀፍ ኮንቬንሽን ማዕከል ለሶስት ቀናት እንደሚካሄድ የተገኘው መረጃ ያመለክታል።